ለምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም እጅግ በጣም ጠቃሚና አስተማሪ በሆነ የጤና ትምህርት በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከመጠን በላይ ቴምርን መመገብ የሚያስከትለውን የጤና ጉዳቶችንና በቀን ምን ያክል መጠቀም አለባችሁ እንዲሁም ደግሞ የስኳር በሽታ እናም የደም ግፊት ያለባቸው ሰዎች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 ቴምር እንግዲህ እንደምታውቁት እጅግ በጣም በርካታ የጤና ጥቅሞችን ይሰጠናል። እነዚህን የጤና ጥቅሞችን ለማግኘት ታዲያ ስትመገቡ በመጠኑ መመገብ እናም የጤና ችግር ቀድሞውኑ ካለባችሁ እናም መድኃኒቶችን የምትወስዱ ከሆነ ለመጠቀም ጤናማ እንደሆነ ሐኪምን ማማከር አለባችሁ። ቴምር በፋይበር የበለጸገ ነው። የሆድ ድርቀትን ይከላከላል። የምግብ መፈጨትን ያግዛል። በተፈጥሯዊ ስኳር የበለጸገ በመሆኑ ፈጣን የሆነ ኃይልን ይሰጠናል። ቴምር በአንቲ ኦክሲዳንቶችም የበለጸገ ነው፣ ሰውነትን ከጉዳት በሚከላከሉ ውህዶች የተሞላ ነው። ቴምር የአንጎል ጤናንም ያሻሽላል። የማስታወስ ችሎታን እናም ትኩረትንም ሊያሳድግ ይችላል። ቴምር የአጥንትን ጤናን ያጠናክራል። እንደ ካልሲየም እናም ማግኒዚየም ያሉ ማዕድናቶችን ይዟል። ቴምር የደም ማነስንም ይከላከላል። በብረት የበለጸገ በመሆኑ የደም ማነስን ለመከላከል ይረዳል። ቴምር የልብ ጤናንም ይደግፋል። የኮሌስትሮል መጠንን ለመቀነስና የደም ግፊትን ለመቆጣጠርም ይረዳል። ቴምር እርግዝናንም ያግዛል። በእርግዝና ወቅት ምጥን ለማቀላጠፍናም ጤናማ ልጅ ለመውለድም ሊረዳ ይችላል። ቴምር የቆዳ ጤናንም ያሻሽላል። ቆዳን እርጥበት እንዲይዝና ወጣት እንዲመስልም ያደርጋል። የጸጉርን ጤናንም ያድሳል ወይም ደግሞ ጸጉራችንን ያሳድጋል። ጸጉራችንን ያጠናክራልናም እድገቱንም ያበረታታል። ቴምር የሰውነትን በሽታ የመከላከል አቅምንም ያሳድጋል በውስጡ ባሉት ንጥረ ነገሮች አማካኝነት። ቴምር የአይን ጤናንም ይጠብቃል። ለአይን ጤና ጠቃሚ የሆኑ ንጥረ ነገሮችን ይዟል። ክብደትን ለመቆጣጠር ይረዳል። በፋይበር የበለጸገ በመሆኑ የረሃብ ስሜትን ይቀንሳል። ቴምር የጡንቻን ተግባርም ያሻሽላል። በፖታሲየም የበለጸገ በመሆኑ የጡንቻ መኮማተርን ይቆጣጠራል። ቴምር ጸረ ብግነት ባህሪ አለው። በሰውነት ውስጥ የሚከሰት እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል። ስለዚህ ቴምርን ብትጠቀሙ እነዚህንናም ሌሎችንም በርካታ የጤና ጥቅሞችን ይሰጣችኋል ማለት ነው። ታዲያ ብዙ ሰዎች ግን የሚሰሩ ስህተት ምንድን ነው? ቴምር ጠቃሚ ነው ተብሎ ብዙ የቴምር ጥቅሞች ቪዲዮ ይሰራል። ስለዚህ ቴምርን ምን ያክል መጠን መጠቀም እንዳለባቸውና እንዴት መጠቀም እንዳለባቸው አይገነዘቡም ወይም ደግሞ አያውቁትም። ነገር ግን አንድ ነገር ምንም ያክል ጠቃሚ ቢሆን ከልክ በላይ መጠቀም የጤና ጉዳትን እንደሚያስከትል ማወቅ አለባችሁ። ከመጠን በላይ ቴምርን መመገብ በጤናችን ላይ የሚያስከትለውን ጉዳቶችን አሁን በዝርዝር እነግራችኋለሁኝ። አንደኛ የደም ስኳር መጠን መጨመር ወይም ደግሞ ሃይፐርግላይሲሚያን ያስከትላል። ቴምር ከፍተኛ መጠን ያለው የተፈጥሮ ስኳርን፣ ፍሩክቶስ እናም ግሉኮስን ይዟል። ምንም እንኳን እነዚህ ስኳሮች ከተዘጋጁ ምግቦች የተሻሉ ወይም ደግሞ የደም ስኳርን እንደተዘጋጁ ምግቦች የሚጨምሩ ባይሆኑም በብዛት መመገብ ግን የደም ስኳር መጠንን በፍጥነት ሊጨምር ይችላል። በተለይም የስኳር በሽታ ያለባቸው ሰዎች ወይም ደግሞ ለበሽታው የተጋለጡ ግለሰቦች ቴምርን ሲመገቡ በጣም ጥንቃቄ ማድረግ አለባቸው። ሁለተኛ ደግሞ የክብደት መጨመርን ያስከትላል። ቴምር በካሎሪ በጣም ከፍተኛ ነው። በአንፃራዊ ሁኔታ ሲታይ አነስተኛ መጠን ያለው ቴምር ብዙ ካሎሪዎችን ሊይዝ ይችላል። ከመጠን በላይ መመገብ ከምትወስዱት ካሎሪዎች በላይ እንዲኖር በማድረግ ለክብደት መጨመር ሊያጋልጥ ይችላል። ሶስተኛ ደግሞ የሆድ መነፋትናም የምግብ መፈጨት ችግሮችን ሊያስከትል ይችላል። ቴምር ከፍተኛ መጠን ያለው ፋይበርን ይዟል። ፋይበር ደግሞ ለጤና ጠቃሚ ቢሆንም በአንድ ጊዜ በብዛት መውሰድ የሆድ መነፋት፣ ጋዝ የሆድ ድርቀትናም ተቅማጥን ጨምሮ የተለያዩ የምግብ መፈጨት ችግሮችን ሊያስከትል ይችላል። ሰውነት ቀስ በቀስ ከፍተኛ መጠን ያለው ፋይበርን መላመድ ያስፈልገዋል። ስለዚህ ከልክ በላይ በአንዴ መጠቀም የለባችሁም። አራተኛ ደግሞ የጥርስ መበስበስ ነው። ቴምር ተፈጥሯዊ ስኳርን ስለሚይዝ ከተመገባችሁ በኋላ ጥርሳችሁን በደንብ ካልቦረሻችሁ ባክቴሪያዎች ስኳሩን በመጠቀም አሲድን በመፍጠር የጥርስ መስታወትን ሊጎዱ እናም የጥርስ መበስበስን ሊያስከትሉ ይችላሉ። አምስተኛ ደግሞ የአለርጂ ምላሾች ነው። ምንም እንኳን የተለመደ ባይሆንም አንዳንድ ሰዎች ለቴምር አለርጂ ሊሆኑ ይችላሉ። የአለርጂ ምልክቶች እንደ የቆዳ ሽፍታ፣ ማሳከክ፣ እብጠት ወይም ደግሞ የመተንፈስ ችግርን ሊያካትቱ ይችላሉ። ስድስተኛ ደግሞ ከፍተኛ የሆነ የፖታሲየም መጠን ወይም ደግሞ ሃይፐር ካሊሚያ ነው። ቴምር በፖታሲየም የበለጸገ ነው። ለብዙ ሰዎች ፖታሲየም ጠቃሚ ኤሌክትሮላይት ቢሆንም የኩላሊት ችግር ያለባቸው ሰዎች ወይም ደግሞ የተወሰኑ መድኃኒቶችን የሚወስዱ ግለሰቦች ከመጠን በላይ ፖታሲየም መውሰድ በደማቸው ውስጥ ያለውን የፖታሲየም መጠን ወይም ደግሞ ሃይፐር ካሊሚያን እንዲጨምር ሊያደርግ ይችላል። ይህ ሁኔታ የልብ ምትን ጨምሮ የጤና ችግሮችን ሊያስከትል ይችላል። ሰባተኛ ደግሞ ራስ ምታት ነው። በተለይም ለሰልፋይት ተጋላጭ ለሆኑ ሰዎች አንዳንድ የደረቁ ፍራፍሬዎች ቴምርን ጨምሮ የመቆያ ጊዜያቸውን ለማራዘም ሰልፋይትን ሊይዙ ይችላሉ። ሰልፋይት ለተወሰኑ ሰዎች በተለይም ለአስም ህመምተኞች ራስ ምታት ወይም ደግሞ ሌሎች አሉታዊ ምላሾችን ሊያስከትል ይችላል። ስለዚህ በአጠቃላይ ቴምር ገንቢ እና ጣፋጭ ምግብ ቢሆንም ልክ እንደ ማንኛውም ምግብ በመጠኑ መመገብ አስፈላጊ ነው። በተለይም የስኳር በሽታ የኩላሊት ችግር ወይም ደግሞ ሌላ የጤና እክል ያለባቸው ሰዎች ቴምርን በአመጋገባቸው ውስጥ ከማካተታቸው በፊት የጤና ባለሙያዎቻቸውን ማማከር አለባቸው። መጠነኛ የሆነ የቴምር አወሳሰድ ከእነዚህ የጎንዮሽ ጉዳቶች ለመከላከል ይረዳል ማለት ነው። ታዲያ በቀን ምን ያክል ቴምርን መውሰድ ይመከራል የሚለውን ደግሞ አሁን እነግራችኋለሁኝ። በቀን ምን ያክል ቴምር መመገብ እንዳለብን የሚወስኑ በጣም በርካታ ነገሮች አሉ። አጠቃላይ ጤንነታችን፣ የአኗኗር ዘይቤያችን፣ የእድሜያችን ደረጃ እናም ሌሎች የአመጋገብ ፍላጎቶች ላይ ተመስርቶ የቴምር አጠቃቀማችን ይለያያል ማለት ነው። ሆኖም ታዲያ ለአብዛኛዎቹ ጤናማ የሆኑ አዋቂዎች በቀን ከሶስት እስከ አምስት የሚደርሱ ቴምሮችን መመገብ በአጠቃላይ ተስማሚ እናም ደህንነቱ እየተጠበቀ ነው። ቴምር ጥሩ የፋይበር ምንጭ ቢሆንም በአንድ ጊዜ በብዛት መውሰድ በአንዳንድ ሰዎች ላይ የሆድ መነፋትና የምግብ መፈጨት ችግሮችን ሊያስከትል ይችላል። የአካል ብቃት እንቅስቃሴ የሚያደርጉ ወይም ደግሞ ከፍተኛ የኃይል ፍላጎት ያላቸው ሰዎች ደግሞ ከዚህ በላይ ሊፈልጉ ይችላሉ። በተቃራኒው ደግሞ የስኳር በሽታ ወይም የክብደት ችግር ያለባቸው ሰዎች መጠናቸውን መቀነስ ሊያስፈልጋቸው ይችላል። ቴምርን ታዲያ እንደ ጤናማ እናም የተመጣጠነ አመጋገብ አካል መውሰድ እንጂ እንደ ዋና ምግብ አለመቁጠር አስፈላጊ ነው። የሰውነታችሁን ምላሽ መከታተልም ያስፈልጋል። ለቴምር እንዴት ምላሽ እንደሚሰጡ ትኩረት ለሰውነታችሁ መስጠት ያስፈልጋል። ማንኛውም አሉታዊ ምልክቶች ከታዩ ደግሞ መጠኑን መቀነስ ያስፈልጋል። በአጠቃላይ በቀን ከሶስት እስከ አምስት የሚደርሱ ቴምሮች ለአብዛኛዎቹ ሰዎች ተስማሚ እናም የጤና ጥቅሞቹ ለማግኘት በቂ እንደሆነ ይታመናል። ነገር ግን የራሳችሁን የጤና ሁኔታ እናም የአመጋገብ ፍላጎቶችን ግምት ውስጥ ማስገባት እናም አስፈላጊ ከሆነ የጤና ባለሙያ ወይም ደግሞ የአመጋገብ ባለሙያን ማማከር ይመከራል። የስኳር በሽታ እናም የደም ግፊት ያለባቸው መድኃኒት የሚወስዱ የስኳር በሽታ እናም የደም ግፊት ያለባቸው መድኃኒት የሚወቹ ሰዎች ቴምርን መመገብ ይችላሉ ወይንስ ደግሞ አይችሉም የሚለውን ደግሞ አሁን እነግራቸዋለሁኝ። የስኳር በሽታ እናም የደም ግፊት ያለባቸው ሰዎች መድኃኒት እየወሰዱ ከሆነ ቴምርን በተመለከተ ከፍተኛ የሆነ ጥንቃቄን ማድረግና የጤና ባለሙያዎቻቸውን ወይም የአመጋገብ ባለሙያዎችን ማማከር በጣም አስፈላጊ ነው። ምክንያቱም የስኳር በሽታ ያለባቸው ሰዎች አሁን ለምሳሌ ከፍተኛ የስኳር መጠንን ሊያስከትልባቸው ይችላል። ቴምር ከፍተኛ መጠን ያለው የተፈጥሮ ስኳርን ፍሩክቶስንናም ግሉኮስን ይዟል። ቅድም እንዳልኳችሁ ምንም እንኳን እነዚህ ስኳሮች ከተዘጋጁ ምግቦች የተሻሉ ቢሆኑም በብዛት መመገብ ግን የደም ስኳር መጠንን በፍጥነት ሊጨምር ይችላል። ይህ ደግሞ የስኳር በሽታ ለመቆጣጠር አስቸጋሪ ያደርገዋል። ሁለተኛ ደረጃ ደግሞ የግላይሲሚክ ኢንዴክስ ሁኔታ ነው። የቴምር ግላይሲሚክ ኢንዴክስ መካከለኛ ነው፣ እንደ ዝርያውና እናም እንደ መጠኑም ሊለያይ ይችላል። ይህ ማለት ከተመገባችሁ በኋላ የደም ስኳርን በአንጻራዊነት በፍጥነት ከፍ ሊያደርግ ይችላል ማለት ነው። በሶስተኛ ደረጃ ደግሞ የመድኃኒት መስተጋብርን ሊፈጥርም ይችላል። ቴምር በደም ውስጥ ያለውን የስኳር መጠን ሊጨምር ስለሚችል የስኳር በሽታ መድኃኒቶችን የሚወስዱ ሰዎች የደም ስኳር መጠናቸው በጣም ከፍ ወይም ደግሞ በጣም ዝቅ እንዳይል በጥንቃቄ መከታተል ይኖርባቸዋል። አንዳንድ ጊዜ ተጽዕኖን ሊያሳድር ይችላል። በሁለተኛ ደረጃ ደግሞ የደም ግፊት ባለባቸው ሰዎች ላይ ያለውን ተጽዕኖ ስነግራችሁ የፖታሲየም ይዘቱ ነው። ቴምር በፖታሲየም የበለጸገ ነው። ፖታሲየም ደግሞ ለደም ግፊት ቁጥጥር ጠቃሚ የሆነ ማዕድን ቢሆንም የኩላሊት ችግር ያለባቸው ሰዎች ወይም ደግሞ የተወሰኑ የደም ግፊት መድኃኒቶችን እንደ ኤሲኢ ኢንሃቢተርስ ወይም ደግሞ ፖታሲየም ስፔሪንግ ዳዩሪቲክስ ያሉ መድኃኒቶችን የሚወስዱ ከሆነ ከመጠን በላይ ፖታሲየምን መውሰድ በደማቸው ውስጥ ያለውን የፖታሲየም መጠን እንዲጨምር ወይም ደግሞ ሃይፐርካሊሚያ እንዲከሰት ሊያደርግ ይችላል። ይህ ሁኔታ የልብ ምትን ጨምሮ የጤና ችግሮችን ሊያስከትል ይችላል። በሌላ በኩል ደግሞ የሶዲየም ይዘቱ ነው። በአጠቃላይ ቴምር በሶዲየም ዝቅተኛ ነው። ይሁን እንጂ አንዳንድ የደረቁ ቴምሮች ጨው ሊጨመርባቸው ይችላል። የደም ግፊት ያለባቸው ሰዎች ደግሞ የሶዲየም አወሳሰዳቸውን መገደብ ስላለባቸው ይህንን ግምት ውስጥ ማስገባት ያስፈልጋል ማለት ነው። በአጠቃላይ ቴምርን እንግዲህ የደም ግፊትና የስኳር ችግር ካለባችሁ በመጠነኛነት መመገብ ይመረጣል። የስኳር በሽታ ወይም የደም ግፊት ያለባቸው ሰዎች ቴምርን ሙሉ በሙሉ ማስወገድ ላይኖርባቸው ይችላል፣ ነገር ግን በጣም በትንሽ መጠንናም አልፎ አልፎ መውሰድ ሊፈቀድ ይችላል። በየቀኑ መመገብ የደም ስኳርናም የደም ግፊት መጠንን ለመቆጣጠር አስቸጋሪ ሊያደርግባችሁ ይችላል። እንዲሁም ደግሞ ግማሽ ወይም ደግሞ አንድ ቴምርን መሞከር ነው። ዶክተራችሁን ካማከራችሁ በኋላ ለመሞከር ከተፈቀደላችሁ በመጀመሪያ ግማሽ ወይም ደግሞ አንድ ቴምርን ብቻ በመመገብ የሰውነታችሁን ምላሽ መከታተል ወይም ደግሞ ማዳመጥ አስፈላጊ ነው። ከቴምሩ በኋላ የደም ስኳርና የደም ግፊት መጠናችሁንም ፈትሹ። እንዲሁም የቴምር አይነትን ግምት ውስጥ ማስገባት ነው። አንዳንድ የቴምር አይነቶች ከሌሎች የበለጠ ስኳርን ሊይዙ ይችላሉ፣ በማርም ሊለወሱ ይችላሉ። ስለዚህ እነዚህን ቴምሮችን ማስወገድና ተፈጥሯዊ ቴምርን መጠቀም ይመከራል። በተጨማሪም የደረቁ ቴምሮችን መጠንቀቅ ነው፣ ምክንያቱም ከፍተኛ የሆነ የስኳር ይዘት አላቸው። የደረቁ ቴምሮች ከትኩስ ቴምሮች በላይ የተጠናከረ የስኳር መጠን ሊኖራቸው ይችላል። እንዲሁም አንዳንድ የደረቁ ቴምሮች ሶዲየምም ሊጨመርባቸው ይችላል። በተጨማሪም የደም ስኳርናም የደም ግፊት መጠናችሁን ምንጊዜም ቢሆን መከታተል ቴምርን ከበላችሁ በኋላ የደም ስኳርና የደም ግፊት መጠናችሁን በጥንቃቄ መከታተል አስፈላጊ ነው። በተጨማሪም ደግሞ የጤና ባለሙያንም ማማከር ያስፈልጋል። ከሁሉም በላይ የስኳር በሽታ ወይም ደግሞ የደም ግፊት ያለባቸው እና መድኃኒት የሚወስዱ ሰዎች ቴምርን በአመጋገባቸው ውስጥ ከማካተታቸው በፊት የግድ የጤና ባለሙያዎቻቸውን ወይም ደግሞ የተመዘገበ የአመጋገብ ባለሙያን ማማከር አለባቸው። የጤና ባለሙያዎች የእናንተን የጤና ሁኔታ እናም የምትወስዱትን መድኃኒቶች ግምት ውስጥ በማስገባት ትክክለኛውን ምክርን ሊሰጧችሁ ይችላሉ። በአጠቃላይ የስኳርናም የደም ግፊት ካለባችሁ እና መድኃኒቶችን እየወሰዳችሁ ከሆነ በቀን ምን ያክል ቴምር መመገብ እንደምትችሉ በተመለከተ ወሳኙ ነገር የጤና ባለሙያዎቻችሁን ማማከር ነው። የእናንተን የጤና ሁኔታ፣ የምትወስዱትን የመድኃኒት መጠን፣ የደም ስኳር እናም የደም ግፊት ቁጥጥር ደረጃ፣ እንዲሁም ሌሎች የጤና ችግሮች ምን ያክል ቴምር መመገብ እንደምትችሉ ላይ ትልቅ ተጽዕኖን ያሳድራሉ ታዲያ ለምን የጤና ባለሙያን ማማከር አስፈላጊ ነው የሚለውን ምክንያቱን ልንገራችሁ። የጤና ባለሙያን ማማከር የሚያስፈልግበት ዶክተራችሁ የእናንተን የስኳርናም የደም ግፊት ቁጥጥር ደረጃን የምትወስዱትን መድኃኒቶችናም ሌሎች የጤና ችግሮችን ጠንቅቀው ስለሚያውቁ፣ በተጨማሪም የመድኃኒት መስተጋብርን ዶክተሮች ይገመግማሉ። አንዳንድ የደም ግፊት መድኃኒቶች በሰውነት ውስጥ ያለውን የፖታሲየም መጠንን ሊጨምሩ ይችላሉ። ቴምር ደግሞ በፖታሲየም የበለጸገ ነው። ስለዚህ ዶክተራችሁ ይህንን ግምት ውስጥ ማስገባት ያስፈልገዋል። እንዲሁም የእናንተን ልዩ ፍላጎቶችናም የሰውነት ምላሽን ግምት ውስጥ በማስገባት ምን ያክል ቴምር መመገብ እንደምትችሉ ላይ የተሻለ እናም ደህንነቱ የተጠበቀ ምክርን ዶክተራችሁ ይሰጣችኋል ማለት ነው። ስለዚህ የስኳርና የደም ግፊት ካለባችሁ እና መድኃኒትን እየወሰዳችሁ ከሆነ ቴምርን በአመጋገባችሁ ውስጥ ከማካተታችሁ በፊት ወይም ደግሞ ምን ያክል መመገብ እንደምትችሉ ከመወሰናችሁ በፊት የጤና ባለሙያዎቻችሁን ማማከር የግድ ነው። ራሳችሁን ለመጠበቅ ይህ በጣም አስተማማኝ መንገድ ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ ቴምርን ከመጠን በላይ መመገብ የሚያስከትለውን የጤና ጉዳቶችን እናም ጤናማ ከሆናችሁ በቀን ምን ያክል ቴምርን መመገብ እንደምትችሉ በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁኝ። ይህ የጤና ትምህርት ሳሪያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።